በጣም ይቅርታ ጋሼ። ነገር ግን የሰው ልጅ እንዴት በዚህ ያክል ደረጃ እንዴት ክፉ ይሆናል? የእውነት ነው የምላችሁ እኔ በቃ ማንም የለኝም ስላልኩ ሆኖ እንደዚህ የምታደርጉኝ። ሰላም፣ ሰላም። ቤተሰቦች እንደምን አላችሁ? እንግዲህ የተፈጠረውን ነገር አይታችታል። ብዙ የተጨነቃችሁ የደውላችሁልኛላችሁ አዲ ምነው፣ ምን ገጠመ? አብዛኞቻችሁ በጣም ብዙ ቴክስት ደርሶኛል። የምር በጣም አመሰግናለሁ። በጣም ምስጋናዬ በጣም ከፍ ያለ ነው። ጓደኞች ነበሩ እዚህ ሊጠይቁኝ መተው ነበር፣ እና ቤተሰቦች መተው ነበር ሊጠይቁኝ እየተንከባከቡኝ ነው። እግዚአብሔር ይመስገን ደግሞ ደህና ነኝ። ብዙም አልተጎዳሁም። ኬት እንደተወረወረ አላቅም። የተፈጠረውን ነገር ያያችሁት ትኖራላችሁ። ያላያችሁት ደግሞ ከጓደኛ ጋር እያወራን ቪዲዮ በሰራን በነበረ ሰዓት ኬት እንደመጣ በማለቀው ድንጋይ ተወረሮ ተመትቶ እዚህ አካባቢ እና ትንሽ አብጦ ነበር። ልክ እሱን መርፌ ምናምን ስወጋው ምናምን ማደንዘዣ፣ ማታ እንቅልፍ አስተኛኝም ነበር ምናምን። ሰሞኑን እንቅልፍ እየተኛው አልነበረም እና በጣም ከባድ ስሜት ነበረው እና እሱም መርፌ ተወጋሁት መድኃኒት ምናምን ተሰጠኝ፣ ቼክ ተደረግኩ፣ ሁሉንም ቼክ ተደረግኩ። ምናልባት ወደ ውስጥ ጉዳት ካለው ምናምን ምናምን ነገር ብለው በደንብ ቼክ አደረጉኝ። እግዚአብሔር ይመስገን ደህና ነኝ። ነገር ግን እኔ ምን እንዳርኳችሁ አላቅም። ማለቴ ወይ እሱን አገኘን ብለው ይሁን አይዶ ነው ለምን እንደሆነ አላቅም። ድንገው ምናልባት ለሌላ ሰው ነው ሊሆን ይችላል የተወረወረው እና በጣም የሚገርመው የምር አንዳንዴን ሳታስቡት ብዙ ነገሮች ይፈጠራሉ። እንግዲህ እሱም እንደ እጁን እንደዚህ ታሞ ነበር የመጣውና፣ እና እኔ እሱን ማቀው ቦታ ስለነበረ እሱን ለማሳከም ነበር የጠራሁት። ፓፒ በቃ አሪፍ ልጅ ነው። ኖርማል እንኳን እየደወለ ምናምን እንዴት ሆንክ ወንድም፣ በኔ ምክንያት ነው ምናምን እና ደግሞ በኔ ምክንያት ከጓደኛዬ ጋር ራሱ ተጣልተው ነበር። እና እኔን ሐኪም ቤት ለመውሰድ ይሄኛው የመታውን ሰው አሳየኝ፣ ይሄኛው ሐኪም ቤት መሄድ አለበት፣ በመሃል ግርግር በመፍጠር እነሱ ተጣልቶ ነበረ እስቲል ከወጣው በኋላ ነው። ሁለቱንም እንግዲህ ከዚህ በኋላ አስታርቃቸዋለሁ ደህና ከሆንኩ ከፈጣሪ ጋር። ጓደኞቼ እርስ በርሳቸው ተጣልተዋል። እኔ ያኛውም ጓደኛዬ ኛውም ጓደኛ ኛውም ለእኔ ብሎ ነው ያኛውም ለክ ለእኔ። አክርቦት አህመድ ነበር የሚባለው አክብሮት ሰላለው ነው ለእኔ የመጣውና ቤተሰቦች ቤተሰቦቼ በጣም በዚሁ አጋጣሚ ብዙ ነገር ተፈጥሯል። ያልተፈጠረ ነገር የለም። እና ሰዎች ስትሆኑ አንዳንዴ የሰው ልጅ ስትሆኑ ብዙ ፈተናዎች ይገጥሟቸዋል። ብዙ ውጣ ውረዶች አሉ። ምክንያቱም እነዚህን እንደማልፋቸው እርግጠኛ ነኝ። ደስ ያላችሁም ደግሞ አላችሁ። ሳይ ድንቅ ሆና ያላችሁኝ ደግሞ አላችሁ። እናንተ ከጠላቶቼ ጎን መሆናችሁን ደግሞ ለይቻለሁ። በጣም ለእኔ ተጨንቃችሁ በጣም ብዙ ቴክስት ምናምን የጻፋችሁ አላችሁ። እናንተ ወዳጆቼ በጣም ምክንያቱም እኔ ሳላስጨነኳችሁና እኔ ስላረኳችሁ በጣም ይቅርታ። ደህና ነኝ፣ ምክንያቱም ደህንነቴን መጥቼ ማሳየት ስላለብኝ ለዛ ነውና፣ በጣም ይቅርታ ሳላስጨነኳችሁ። ደህና ነኝ። ያልታሰበ ችግር ነው የተፈጠረው። ግን ደግሞ እሰይ ድንቅ ሆናን ያላችሁ ደግሞ እንደ ሰው ብታስቡት ደግሞ እናንተም ነገ እንደዚህ ገጥማችኋል። ግን ደግሞ ብድግ እንድልና አለሁ እንድል አድርጋችሁኛል። ጥንካሬ ጠንካራ እንደሆን አድርጋችሁኛል። እና ቤተሰቦች፣ ጓደኞች እየመጡ ነበር። ወይ ጠጣ ነገር ያዙ፣ ስር ማርፍም። ወይ ማን ነው? ሄሎ፣ ምንድን ነው? ምንድን ነው? አረ ደህና ነኝ ወንድሜ ምንድን ነው? ያው ትንሽ ድንጋ መቶኝ ነበር ጋሼ። በጣም ይቅርታ ጋሼ። አሁን ደህና ነኝ። ትንሽ ያው ቀለል ያለ ነው። አይ ዝም ብሎ ነው። ማን እንደሆነ አላውቅም። ትንሽ ድንጋይ ነገር ቃለል ያለ ነው ጋሼ፣ ተሽሎኛል በጣም። ቤት ነኝ ያለውት ደና ነኝ። ወደ በኋላ አካባቢ ወይ ብቅ በሉ ቅርብ ከሆነ ምናው፣ ለጀራስ እንጠብቅ። እኔ ማንም ጋር አልጣላም እኮ ሳይታሰብ ነው። ልጆች ሊሆኑ ይችላሉ ወይ ደግሞ ለሌላ አታ። ሁሉንም ቼክ ተደርጋለሁ። ደና ነኝ። ዳና፣ ነኝ ዳና ነኝ። እግዚአብሔር ይመስገን። ትንሽ አብጦ ነበር፣ መርፌ ከተወጋሁት በኋላ ንጎሎልኛል። ኧረ ኧረ ታዲያ ነው። ምንም አያስፈልገኝም ጋሼ፣ እንደው ዓይንን ልይ ምናምን ካሉ ወደ ማታ አካባቢ ብቅ ብለው አረበዳለው። አሁን ቤት ነኝ። ደህና ነህ? ያው እንትን ቼክ አድርጋለሁ፣ በሶስት በሶስት ቀና ምናምን ነገር አለኝ። እሺ ጋሼ፣ አይጨነቁም። አመሰግናለሁ። በጣም ወጣ ነው። ምንድነው? ስለ አጅ ነው ይህ አሁን እኮ እንትኑ ሲያሳዩኝ እንደሆነ እኮ ሌላ መስሎኝ ነበር። እንደ ግራ የሚያጋባ እኮ ነው እባክህ፣ ልጅ እራስህን ብጠብቅ ምን አለበት። አረ እኔ ከማንም ጋር አልጣላም። ያልታሰበ ነው እንጂ ለእኔ እኔን አስበው አይመስለኝም። እስኪ እንግዲህ ለማንኛውም እራስህን ጠብቅ። እሺ፣ እመጣለሁ። እሺ ጋሼ። እሺ አሁን ቤት ነህ? ሐኪም ጋር ነህ? ቤት ነኝ፣ ቤት ነኝ። በል እመጣለሁ። እሺ ጋሼ። እሺ ለዚህ ነው ቪዲዮን የምሰራው። ቤተሰቦች ጎ አሁን እየተደወ አሁንም ማዋራት አልችልም፣ በቃ ከቪዲዮ በኋላ ያወራል እና ቤተሰቦች በጣም ለዚህ ነው ቪዲዮውን መስራት የፈለኩት። እኔ ምክንያቱም እኔ ከማንም ጋር ጸብም የለኝም ከማንም ጋር ሌላ እንትን የለኝም። እንግዲህ አላቅም ወይም ደግሞ ጉዳዩን እደርስበታለሁ በቅርቡ። ነገር ግን የሰው ልጅ እንዴት በዚህን ያክል ደረጃ እንዴት ክፉ ይሆናል? የእውነት ነው የምላችሁ። እኔ በቃ ማንም የለኝም ሳላልኩ ነው እንደዚህ የምታደርጉኝ። ቤተሰብ እየተጨነቀ ነው፣ አሁን ቤተሰብ እየተጨነቀ ነው። ጓደኞቼ በጣም ብዙ እዚህ ሶሻል ሚዲያ ላይ የምታውቁኝ ተጨንቃችሁ እራሱ እየጠየቃችሁኝ ነው። ቤት በቃ ቀን ምንም እረፍት የለም፣ ስልኬ ምንም እረፍት የለውም። ምክንያቱም ወጥቼ ግዴታ መልስ መስጠት ስላለብኝ ለዛ ነው። እና እሺ የሚዞኝም ሳይሆን ደህና ነኝ፣ እግዚአብሔር ይመስገን። ሁሉም ነገር በሂደት አይደለም የሆነው። ደህና ነኝ እና እኔ የመታኝን ሰው ማን እንደሆነ በቅርቡ አውቀዋለሁ። እርግጠኛ ነኝ፣ ደርስበታለሁ ብዬ አስባለሁ። ኬት እንደተወረወረ አላቅም። በሱ በልጁም ከሆነ በፓፒክ ከሆነ የሚመጡት ጥሩ፣ በሌላ ተልኩ ኑሯቸውም ከሆነ የመጡት ጥሩ ብቻ ጠንካራ እንደሆነና ከእንቅልፍ እንድነቃ ነው ያደረጋችሁኝ። ግን በዚህን ያክል ወንድ የሆነ ሰው ተደብቆ አይመታም። ሴት የሆነ ነው ተደብቆ የሚመታው። የመታ ይህ ልጅ ግን ወንድ ብትሆን ኖሮ እንደዛ ተደብቀ ድንጋት ወረወረ። ወንድ ብትሆን ኖሮ ፊት ለፊት ነበር የምታወራው። ወንድ ወንድን ተደብቆ አይመታም። እሺ፣ ሴትና ተደብቀ ሳላፈራህ ነው ተደብቀ የመታኸው እንጂ እኔ ለአንተ አላንስም። የእውነት እኔ ደግሞ በዚህ ሰዓት ሰጣ ገባ ይሄንን ውስጥ መግባት ይሄ ምናምን መግባት ምናምን አልፈልግም። ስራና ስራ ብቻ ነበር አላማ ሰላለኝ እንጂ እኔ ባቀህ ኑሮ አላማ ሰላለኝ እንጂ እኔ ባቀህ ኑሮ ችግር የለውም፣ ግን እኔ ማን እንደሆነ እደርስበታለሁ። ለማንኛውም ግን ቤተሰቦቼ እኔ በጣም ብዙ ዝግጅትና ብዙ ሌላ ብዙ ሀሳቦች ነበሩኝ። የሰው ልጆች ስለሆን ባሰብ ነው። እና እኛ ባቀር ነው አንሄድም፣ አይደለም ወኛ ቀዘቀዝኩት። እኛ ባሰብ ነው፣ እኛ ባቀር ነው አንሄድም። እሱ ፈጣሪ ባለው ነው። እና ከእንደዚህ አይነት አደጋ ይጠብቃችሁ። ይሄ ግርግር በሞላበት ቦታ ስትሄዱ፣ ጸብ ያለበት ቦታ ምናምን ስትሄዱ ራሳችሁን ጠብቁ። ከኔ እንድትማሩ ፈልጋለሁ። የእውነት ነው የምላችሁ እና እና ቤተሰብ በጣም እየተጨናነቃችሁ ነበር፣ ደህና ነኝ። ሁላችሁም እየተጨነቃችሁ ያላችሁ ሰዎች ሁላችሁም ደህና ነኝ አትጨነቁ። እና አሁን በቅርቡ ስራዬን ጀምራለሁ። ትንሽ እንትን ይበልልኝ እና ከዚህ ጋር የተሰፋቻለች እዚህ ጋር ደግሞ አብጣለች። ትንሽ እሷን እንትን ትበልልኝ እና ወጣ ወጣ ብዬ ጓደኞች እናንተም ጋር እገናኛለሁ። ሌሎቻችሁ ደግሞ እንግዲህ እግዚአብሔር ይማረህ በሉኝ እና ሁላችሁንም ከልብ አመሰግናለሁ። መታችሁ የጠየቃችሁኝ ሁላችሁንም ከልብ አመሰግናለሁ። በተለይ ቃል የምትባል ልጅ ደግሞ ስልኬን ሀያ አራት ሰዓት ቢዚ ነው ያደረገችው። ለምን እንደሆነ እኔ አላቅም። ስልኬን ቢዚ በቃ ተሻለ ሆይ እንዴት ሆንክ? በቃ እኔ የዚህ የጤና ሁላ አይመስለኝም የምር ነው የምሏችሁ። በቃ ስልኬን ቢዚ አድርገዋለች። ቃልዬ፣ በዚሁ አጋጣሚ አመሰግናለሁ። እሺ ወይ ተጨንቀሽ ከሆንም ወይ ደግሞ እንግዲህ አለቅም። በእርግጥ እንተዋውቃለን፣ ድሮ እንተዋውቃለን ቢሆንም አመሰግናለሁ፣ አመሰግናለሁ። እሺ።